ወደ ትናንት ሐሜዳ ተመልሽ የሳርቼ እንድበላም ድዋ አርጉልኝ። ከእርዳታችሁ በላይ ድዋችሁ ያስፈልገኛል። ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እቺ እህታችን እንግዲህ በጣም ብዙ ውጣ ውረዶችን ያሳለፈች እህታችን ሁና እንዲሁም ደግሞ ብዙ ጊዜ እርዳታ ተረርታም እዚህ ቦታ ደርሳ አሁን ደግሞ እናንተ ጋ መታለች። የመጣችበት ምክንያት ደግሞ አሁንም እዛው ችግር ላይ እንደሆነች ና ብዙ ውጣ ውረዶችን አሳልፋለች፣ ከዛ ችግር ለመውጣት ማለት ነው። እህታችን ሀሚዳ ኢዘዲን ትባላለች። ሀሚዳ ኢዘዲን እንኳን ደህና መጣሽ ቆያችሁ እንደምትመለከቱት ፊቷ ላይ ያለውን ችግር መቼም በግልጽ ታዩታላችሁ። ይሄም ችግር አብሮ የመጣ ነው፣ ተያይዞ የመጣ ነገር ነው። እስኪ ታጫውታችሁ በተወሰነ መጨረሻ ላይ ደግሞ የምትፈልገውን ነገር እነግራችኋለሁ። ሰላም አለይኩም ወረህመቱላሂ ስሜ ሃሚዳ ይዘድኝ ይባላል። ሰያ እንደነገራችሁ አሁን እኔ የመጣሁት ያው ታቆኛላችሁ ብዬ ገምታለሁ። ምክንያቱም ከዚህ በፊት ሰይቱ ላይ ቀርቤ ነበረ። ብዙ እርዳታ አድርጌ ብዙ ነገር ተኮኖ ነው። ግን እንደዚህ ቆማ ትሄዳለች ያለ ሰው አልነበረን። አጋጣሚ ሆኖ ያው ስሰራን ስራ ላይ ያለው ነው አንዳንድ ያልፎ አልፎ ነበረ። ያንን እሳት ከሰል ላይ ጥሎኝ ነው ፊቴ ድንገት እንደዚህ የሆነው። አጠገቤ ደግሞ ሰውም አልነበረን። ከጎረቤት አካባቢ ከነበሩ ሰዎች ነው መጥተው እስኪያነሱኝ ድረስ የደረሰብኝ አደጋ ነው። ብዙ ቦታ ነበረ። አልሐምዱሊላ አልሐምዱሊላ፣ ለአላህ ምስጋና ይገባው። እንደገና ነው የተወለድኩት እንጂ መናገር አልችልም ነበረ መናገር ች፣ እያለሁ አሁን ላይ እጅን አልገላል ነበረ። በስትሮም መጠጣት አልችልም ነበረ፣ ስሪንጅ ነበረ። ሙቅ አጥሚት ምናምን ነገር ለአራት ወር አክል ራሱ ስበላ የቆየሁት፣ አመታት አክል አልተናገርኩም፣ ምራቄን መቆጣጠር አልቻልኩም። ያው ያደረጋችሁልኝ እርዳታ ካለፍ በኋላ በእናንተን እርዳታ ነው እዚህ ደረጃ የደረስኩት። አልሐምዱሊላ። ሁለት ሴት ልጆች አሉኝ ተማሪ ናቸው። በግራ በቀኝ ማንም ሰው የለም። ማንም እንደሚያቀው ነው የሚያቀኝም፣ በቅርብም በሩቅም የሚያቀኝ ሰው ያው ማየቱ አይቀርምና እዚህ አጋጣሚ ሌላቸው በፈልገው ነገር አልሐምዱሊላ በእናንተ ድዋ በእናንተ እርዳታ አሁንም የተሻለ ሁኔታ ላይ ነው ያለሁት። ከዛም ውስጥ ከንቲዛችንም በጣም አርጌ አመሰግናለሁ። ፎቶዬንም የበፊቱም የአሁኑም በማየት ቀበሌ ቤት ሰጥታኛለች። አልሐምዱሊላ ያው በእናንተ እርዳታ ነበረ ቤት ክራዩንም የጠጠቃ ቤቱንም ብዙ መንከራተት ብዙ ጠውረድ ካየሁ በኋላ ያለውን አግኝቼ ነበር። ነገር ግን ሕክምናዬን እስካሁን እንዳለው አልተስተካከለም። ስለዚህ ዛሬም ላስቸግራችሁ ነው እንግዲህ የመጣሁት። አሁን ላይ ያለው ነገር ሕክምናም አንዳንድ ነገሮችም ቤት ውስጥ ልጆች የመራሲንን የምንቀንሰውም ነገር ስራ ላይ አይደለሁም። እስካሁን ባለው ያው እናንተን እጅ መጠበቅ ላይ ነው ያለሁት። ወደ ጤና የመልሶኝ ወደ ትላንት ከሜዳ ተመልሼ ሰርቼ እንድበላም ድዋ አድርጉልኝ። ከእርዳታችሁ በላይ ድዋችሁ ያስፈልገኛል። እኔ ተመልሽ የሰውት ይጠቆማለሁት እያላልኩ ነበረ፣ ግን አቃተኝ። በል ያላችሁኝ እናንተ ናችሁና አሁንም በአላህ ስንጠይቃችሁ ፈርቼ እንድበላ ወጥቼ እንድገባ ሰላም እንዳገኝ ነው እሱን እንድትለምሉልኝ ነው። ኢንሻላ እኔ አንድን ቀንተስ ተቆርጫ ላቅም አልሐምዱልላህ ከስሪጅ ወደ ስትሮ ተሸጋግሬ ነበር። ከስትሮ ደግሞ አሁን በእጄ ተኝቼ መብላት ነበር። አሁን ደግሞ በእጄን ቁጭ ብዬ ነው ጉረስን ጀምሬያለሁ። መጠጣት ምናምን ሲሆን ትንሽ ይከብደኛል። እንደምታዩት ጠርሴንም ያው ከላይ እና ከታችን ያለው ረግፏል። ለሱም ብዙ ወጪ እንደሚያስፈልገኝ ይነግረው ጃጥሬ ነው የተውኩት። እና ያለው ነገር ይሄ ነው። ሁሌ ሰው ሲት ነቁን ግን በጣም ከባድ ነው። ሰርቶ ለንዶ የሚሰጥና የሚቀበለ እኮ እኮ ልኮ አደለም በጣም ነው የሚያሸማቅቀው በጣም ነው ትንለው። ኢንሻላህ አሁንም ወጥቼ እንድገዛ ሰርቼ እንድበላ ካካችሁ ድዋር አድርጉልኝ። እኔ እኮ አሁን የተቸገርኩት ህመሙን ስላልተወኝ እንጂ እኮ ጤናዬን ቁስሌን አይደለም ቁስሌን፣ ውበቴ ብቻ ነው ያጣሁት። አልሐምዱሊላ አይነ ያያል፣ እጄ ይሰራል፣ እግሬ ይሄዳል። አልሐምዱሊላ ሄን ያላዩ ደሞ ብዙ አሉ። ሆስፒታል ቢኬድ በጣም ብዙ አሉ። እነሱን አይቼ እኔ ያማረርኩት ሳይሆን ያመሰገድኩት ነው። የተሻለ ደረጃ ላይ አላህ አድርሶኛል። አልሐምዱሊላ አሁን ምኽት ወንድሞቼ ካለ እናንተ ናራት ላይ ድዋም አድርጉልኝ የምትችሉትን እስቲ የተሻለ ሕክምና ለማግኘትም እንድትረዱኝ ስልዛላ ስመጠይቃቸዋለሁ።

አብሪ በዋናነት ሕክምና መውሰድ እንዳለብሽ ነው አይደለ። ግን ሁለተኛው ችግርሽ ደግሞ ከሕክምና ባሻገር የሚበላ የሚቀመስ የገቢ ምንጭ አለች። በአሁን ሰዓት ነላ ምንም ምንም ነገር አላ ውጭ ማንም እስካሁንም ያንንም የሕክምና የተሰበሰበው ገንዘብ ሕክምና ንትቼ ነው ልጆቼ እንዳቶ ገዝቼ ማጎድ ሳሙና ገዝቼ ና አጥዳው እንጂ ብዙ እንግዲህ ታቁታላችሁ፣ ብዙ ነገር ያስፈልገዋል። በተለይ ሴት ልጆች ሲሆኑ እንግዲህ 16 18 ዓመታቸው ነው ተማሪና ናቸው ረግጠው ተሚሄዱ ጫና ራሱ ብታዩ በጣም ነው የሚያሳዝነው። ነገር ግን ምንም ነገር በቃ ካላሁ ውጭ የምንም አይነት እርዳታ የለኛት። ውድ ተከታታዮቻችን እንግዲህ ያው ሶስት ነገሮች ክፍተቶች እንዳሉ ይታየኛል። የመጀመሪያው ህክምናው ነው። ከህክምና በኋላ ደግሞ የሚበላ የሚላስ የሚቀመስ ነገር ያስፈልጋቸዋል። የሁለት ልጆች እናት ናት። ብቸኛ እናት ናት። እንግዲህ ብቻዋን ነው ልጆችን እየተንከባከበችና እያሳደገች ያለችው። እንዲሁም ደግሞ እነሱ ትምህርት ላይ ናቸው። በትምህርት ላይ ሆነው ደግሞ ሌላ ወጪ ነው የሚጠበቅባት። ስለዚህ የሚበላ የሚጠጣ ለልብስ ለጫማ ለትምህርት ቤት የሚባሉ ነገሮች፣ በጣም ብዙ ነገሮች አሉ። ሶስተኛው ደግሞ በጣም ወሳኝ የሆነ ነገር ነው። ያም ወደ ስራ እንድትመለስ የሚያደርጋት ሞራል እና ገንዘብ ድጋፍ ትፈልጋለች። ስራ ጀምሬ ነበር እንደውም፣ ህክምና ብሩ ግማሹ የወሰደብኝ በቃ ስራ ጀምራለሁ ድጋሚ ሰውሲት ከንቆም ብዬ ሳይቱ ላይ እንደተሰበሰበ ገንዘብ እንቁላል እና የሆነ ቀና ከሳታዲ ጃር ወኻ ነና ንንዲ የከሰች እዚ ዋለን ዳን ካልሳ ነበረ ግን ሳይሆነልኝ ቀረና ያው በሶስት ወር ውስጥ በጣም ብዙ ገንዘብ ነው። በቃ እዛ ላይ ወደነው እንጂ ተመልሼ ሰውቲት ያለ ነው ቆም ብዙ ጥሬ ነበረ ግን አልሆነልኝ። ኢንሻአላህ እንግዲህ ይሄንን ጥረት ካደረገችና ወደፊትም ሞራሉ ካላት ከህክምናው በኋላና እንዲሁም ከቀለባው በኋላ መድረስ ያለበት ጉዳይ ነው። ነገም እናንተ ፊት እንዳታዩት እንዳትመለከቷት ማድረግ ያለብንን እናድርግ። ከስር አካውንት አስቀ አስቀምጬላችኋለሁ። ይህ አካውንት የእሷ ነው፣ ሌላ አካውንት የላትም። በዚህ አካውንት ብቻ እንድትጠቀሙ ስንል በአላህ ስም እንጠይቃለን። ትንሽም ብትሆን ብዙም ቢሆን ለእሷ በጣም ይረዳታልና፣ ሳትንቁ ትንሽ ብዙ ሳትሉ ማስገባት፣ ማገዝ፣ መርዳት። በተጨማሪ ደግሞ ዱዓ ማድረግ ይኖርብናል። ኃላፊነታችን ነው። ኃላፊነታችን ደግሞ እንወጣለን ብዬ አስባለሁ። እኔንም አታሳፍሩኝም ኢንሻአላህ። በቀጣይ ደግሞ ውጤቷን የምንከታተልና የምናደርሳቸው ይሆናል። የዛሬው ፕሮግራሜ ይሄን ይመስላል። እህታችን ሐሚዳን ዱዓ አድርጉላት።